መኪና ማያስገባ መንገድ ነውና ግማሹን መንገድ በሞተር በመጓዝ እንግዲህ የዛሬውን የወደ ገጠር ፕሮግራማችንን ወደ እናንተ አደርሳለሁ። አርሶ አደር ናቸው፣ በክላስተር የተደራጁ በቆሎ ላይ የሚሰሩ አርሶ አደሮች ናቸው። መኪና ስለማይገባ በሞተር እንሄዳለን። የማዕከላዊ ኢትዮጵያ ክልል ሃላባ ዞን ወይራ ዲጆ ወረዳ የጨቦራ ሜኖ ቀበሌ ለዓመታት በጎርፍ የተጎዳ አካባቢ ነበር። የአካባቢው አርሶ አደሮችም ከጎርፍ የተነሳ መኖርም ማምረትም አልቻሉም ነበር። በጎርፍ ምክንያት በጣም ተሰቃይተናል። አካባቢያችን የሚታወቀው በእርዳታ ነው። ሰርተን የምናገኘው ምንም ነገር አልነበረም። በዓመት ዓመት እየተፈናቀሉ ቤትና ንብረትን ጥሎ መሄድ በጣም ከባድ ነው። ደክመን የዘራነውን እርሻም በጎርፍ ይወሰድ ስለነበር የሰቀቀን ኑሮ ነበር። ይህ አካባቢ ከዚህ በፊት ለጎርፍ የተጋለጠ ነበር። የአካባቢው አርሶ አደሮችም በተደጋጋሚ በተከሰተው ጎርፍ ምክንያት ጉዳት እየደረሰባቸው ከመኖሪያ ቀያቸውና ከእርሻ ማሳቸው ይፈናቀሉ ነበር። እኔም የችግሩ ገፈት ቀማሽ ነበርኩ። የዘራነው ነው በጎርፍ ይወሰድ ስለነበር ሁሌም በችግር ነበር የምንኖረው። የእርዳታ እህል ለአንድ ወር እንኳን ቢቋረጥ መኖር የማንችልበት ደረጃ ላይ ደርሰን ነበር። አካባቢ እንግዲህ ከዚህ ቀደም በጎርፍ የምጠቃ አካባቢ ነበረ። አሁን ግን በዓመት ሁለቴ ማምረት ተጀምረዋል። ይሄ እንግዲህ በመደበኛ በልግ የተዘራ በቆሎ ነው። ምርቱ በደንብ ይዟል። ከዚህም ሌላ ደግሞ ምርጥ ዘር ነው። ምርጥ ዘር ከመሆኑም ባሻገር አርሶ አደሮቹ በክላስተር እያመረቱ ነው። በቆሎ ሊሞ ነው ይህ መሰለው። እዚህ ቦታ ሊሞ በጣም አስፈልጋል። በቆሎ አይ ያ ያ ነን ምርጥ ዘር በመጠቀማችን ምርትና ምርታማነታችን ጨምሯል። ከድሮ ጋር ሲነጻጸር የሰማይና የምድር ያክል ርቀት አለው። ድሮ በብተና ነበር የምንዘራው። የምናገኘው ምርት በጣም ትንሽ ነበር። አሁን ምርጥ ዘር ዘርተን የተሻለ ምርት እያገኘን ነው። በቅድመ በልግ የተተከለው ወይም የተዘራው በቆሎ እንደዚህ ደርሷል ደርቋል ማለት ነው። ከዚሁ በስተቀኝ በኩል ደግሞ በመደበኛው በልግ የለማው በቆሎ ደግሞ እሸት ነው። አርሶ አደሮቹ ከዚህ ቀደም በጣም ጎርፍ ያስቸግራቸው ነበረ እና በዚህ አካባቢ ምርትም የተለመደ አልነበረም። በአሁኑ ወቅት ግን ሁለቴ ሶስቴ እያመረቱ ነው። ይህ በቆሎ እንደተነሳ ደግሞ ሌላ እንዘራለን እያሉ ነው። መሬቱ በጣም እርጥብ ነው፣ በዝናብ ነው እንግዲህ ይህንን ስራ የሚሰሩት አርሶ አደሮች። ስለዚህ አሁን ቀጣይ ልክ ይሄ ልክ እንደተነሳ ትዘራላችሁ ማለት ነው። ደርሷል፣ በቆሎም ደርቋል፣ ይሄ ታነሳላችሁ። ዝናብን ጠብቀው በዓመት አንድ ጊዜ ያርሱ የነበሩ የአካባቢው አርሶ አደሮች በአሁኑ ወቅት በቅድመ በልግ፣ በመደበኛ በልግና በመኸር እርሻ በዓመት ሶስት ጊዜ በቆሎም በኩታ ገጠም እያመረቱ ነው። በፊት በጎርፍ ምክንያት አካባቢያችንን ለቀን ስንፈናቀል፣ የእርሻ ማሳችንም በጎርፍ ሲወሰድ ነበር የቆየው። ጎርፍን እንዴት መጠቀም እንዳለብን በባለሙያዎች ከተነገረን በኋላ በጎርፍ ጥቅም ማግኘት ጀምረናል። አንድ ጊዜ በዘነበው ዝናብ በዓመት ሁለትና ከዚያ በላይ በማምረት ተጠቃሚ የሆን ነው። አሁን ምንም አይነት እርዳታ አንፈልግም። አምርተን የተሻለ ምርት እያገኝንም ነው። አሁን እዚህ የሚታየው በቆሎ የደረቀ ነው። ከዚያ ማዶ የሚታየው ደግሞ እሸት ነው። አሁንም ሌላ እንዘራለን። በዓመት ሶስት ጊዜ ካመረትን የተሻለ ምርትም እናገኛለን። ወና ብር ነው ሰዓቴ በዓመት ሁለት ጊዜ ማምረት ይቻላል ሲባል መቀበል ከብዶኝ ነበር። ምክንያቱም ቤተሰቦቼ በዓመት አንድ ጊዜ ለእሸት የሚሆን ይዘሩ ስለነበር በአካባቢያችን የሚገኙ አርሶ አደሮች ዘርተው ሳይ ይህ ነገር እውነት ነው እንዴ? ብዬ ዘር ጠየቅኩኝና ለሙከራ ዘራሁኝ። ይሄው በአንድ ማሳ ላይ የደረሰ በቆሎ እሸት ማምረት ጀመርኩ። ተረጂ የነበርን ሰዎች አሁን ትርፍ አምራች እየሆን ነው። የግብርና ባለሙያዎችም በጣም አግዘውናል። ግብዓቶችን አሟልተን ሰርተን የተሻለ እንድናገኝ ረድተውናል። ቅድመ በልግላ ወንጦሚ ጥቅም ቅድመ በልግ ላይ የዘራ ነው በቆሎ ደርሶ፣ ለምግብነት አስቀርተን ለገበያም አቅርበናል። በመደበኛ በልግ የዘራ ነው በቆሎም እሸቱ ደርሷል። ለቀጣይ ሶስተኛ ለመዝራት እየተዘጋጀን ነው። መሬቱ እርጥብ በመሆኑ ቶሎ ከዘራ ነው ጥሩ ምርት እናገኛለን። በወረዳችን ላይ ሰባት ቀበሌት አካባቢ በጎርፍ ተጠቂ የሆኑ አካባቢዎች ናቸው። የራስ ጎርፍን ሌላ ጋር ቀንሶ ሌላ መስኖንና ጎርፍን ደግሞ ለሌላ ቅድመ በልግ የተጠቀምንበት ነው። በሱ ላይ ወደ 560 አካባቢ ቅድመ በልግ ላይ መዝራት ተቻል ነው። አንዱ ጎርፍ ሳይትን ነው እርጥበትን በመጠቀም ብዙ አርሶ አደሮች ምርት ማግኛ ተቻሉበትና ጎርፉን ደግሞ ለሁለት አንድም ሲበዛ እንዲወጣ ማድረግና ሌላውን ይዞ ደግሞ መስና ስራዎችን እየሰራን ያለናቸው ነገሮች አሉ። እነዚህን ስራዎችን አጠናክረን አርሶ አደሩ ህይወቱን እንዲቀይርና ተረጅነት እንዲወጣ የማድረግ ስራ እየተሰራ ይገኛል። አባኔ ቤሲ በኩታ ገጠም መስራት ብዙ ጠቀሜታ አለው። ጊዜያችንን፣ ጉልበታችንን ቆጥበን በጋራ የግብርና ባለሙያዎችን ምክር በአንድ ጊዜ ሰምተን እንድንሰራ ይረዳናል። ዘር በአንድ ጊዜ እንዘራለን፣ ምርቱም ሲደርስ በአንድ ላይ እንሰበስባለን። እንዲህ በጋራ በመስራታችን ብዙ ድካም ቀንሶልናል፣ የተሻለ ምርትም እያገኘን ነው። ከዚህ በፊት አንድ ወር እንኳን ያለ እርዳታ የማናሳልፈው የአካባቢው አርሶና አርብቶ አደሮች አሁን ትርፍ አምራች ሆነናል። ክላስራ ሙጥ ጥቅሙ ዮ በክላስተር መዝራት ማለት ያለ ስጋት እርሻውን እየተከታተልንና እየተንከባከብን ምርት መጠበቅ ነው። በሽታ ቢከሰት፣ ችግር ቢኖር የግብርና ባለሙያዎች በአንድ የመፍትሔ ሐሳብ ስለሚሰጡን ሳነጨናነቅ ነው እየሰራን ያለነው። ምርጥ ዘር አግኝተን በመስመር ከዘራን ሌላ ስጋት የለብንም። ድሮ ክላስተር ለማዘራት የነበሩ ግብግቦች ዛሬ ክላስተር ንዝራ የምል አርሶ አደር ነው ተፈጠረው። እንግዲህ ክላስተር ጥቅሞች አሁን ቀጥ ብሎ እየታዩ ነው። እዚህ ውስጥ አቅም የሌላቸው ሰዎች አሉ፣ በሬ የሌላቸው ሰዎች አሉ፣ እንዲሁም ምርጥ ዘር የሌላቸው ሰዎች አሉ። እነዚህ ሰዎች አስተባብረን በዚሁ በክላስተር ብዙ ሰዎችን ያቀፋ የክላስተርን ጥቅም ካወቁ በኋላ አሁን እኛ ክላስተር ንዝራ እኛ ጋር የምን ክላስተር ነው የሚመሰረተው ነው። ክላስተር ብቻ በቆሎ አይደለም ብዙ ክላስተሮች አሉ። ምርጥ ዘር ላይ ነው አሁን ምርጥ ዘር የተኛ የሚሻለውን ዘር ዘንድሮ ይሄንን ዘር አምጡልን የምል ጥያቄዎች የጨምሮ ድሮ የነበሩት አመለካከቶች ተቀይሩ አሁን አርሶ አደሩ ክላስተርን ተቀብሎ በክላስተር እየዘራ በክላስተር እያደረሰ ኩታ ገጣሚ እርሻ እንግዲህ አሁን ባይል እየሆነ መጥቷል ወቅቱን ጠብቆ በክላስተር እየተዘራ እንዲሁም ግብአት በመጠቀም በትክክለኛው ፓኬጅ ተሞልቶ የተዘራ የበቆሎ ሰብል ነው በ2017/18 በበልግ መደበኛ በአልጋ አዝመራ ላይ የተዘራ የበቆላ ሰብል ነው። ይህን ይመስላል እንግዲህ፣ እንደሚታዩት ዝርያው ምንድን ነው? ይህ የተዘራው በቆሎ ይህ በቆላ እንግዲህ ዝርያው ልሙ ነው። በጣም አዋጭ ነው። እዚህ አካባቢ ላይ ምርጥ ዘሩም ተፈላጊ ነው። አሁን ይህን ክላስተር የዘራ ነው። ልሙ ነው፣ በጣም ተፈላጊ፣ በአርሶ አደሮችም ተፈላጊ፣ ለመሬቱም ተስማሚ የሆነ ዝርያ ነው። እስከ 60 ኩንታል በአንድ ክታር የማግኘቱ ነገር አሁን እርግጠኛ የሆነ ከዓመት ዓመት ምርታማነታቸው እየጨመረ መጥቷል። ዝርያ እስከ 60 ኩንታል በአማካይ እስከ አምሳ ኩንታል እያገኙ ነው። ስለዚህ የአርሶ አደሩ ኑሮ ለእናንተም ስራችሁ ሰፊ ሆኗል። በጣም በጣም የአርሶ አደሩ ኑሮ ተቀይሯል። የኛም ስራችንም ደስ እያለን ነው። አሁን የአርሶ አደሩ ኑሮ መቀየር በጣም ደስ እያለን ነው። ስራችንም አሁን በጣም ደስ እያለን በመብራን እየሰራን ነው ከዚህ በፊት በተበታተነ ሁኔታ የሚሰሩ ስራዎችን በተለይ በዘንድሮ አማት ግብአት አቅርቦትም ጥሩ የቀረበበትና እስከ ቀበሌ ድረስ የወረደበት ከእርሻው ጀምሮ ኩታገጠም እርሻ በደንብ እንዲሰሩ አድርገናል። በቆሎ 7567 ሄክታር አቅርበን ከዛ ውስጥ 5555ቱ በክላስተር ነው። እነዚህን በተደራጀ ሁኔታ አርሶ አደሩ ከክላስተር ምንድን ነው ጥቅሙ ዘንድሮ ለየት የሚያደርገው ተረጅነትን በራስ አቅም ማቋቋምና በተደራጀ ሁኔታ እስከ ገበያ ከራሱ አልፎ ገበያ የሚያቀርብበት ክላስተሩን ደግሞ ወጥ ስናደርግ ገበያ ምርቱን እየፈለገ የሚመጣበትን ይህንን ስናደርግ ምርቱን በማህበር ወደ ገበያ የሚያቀርቡበት ስራዎች እየተሰሩ ይገኛሉ። በጎርፍ ምክንያት በየወሩ እርዳታ ጠባቂዎች ነበርን። አሁን የግብርና ስራን በስፋት በመስራታችን የምግብ ዋስትናችንን ማረጋገጥ ችለናል። ከመኖሪያ አካባቢያችንም ሳንፈናቀል የተሻለ ቤት ሰርተን የተሻለ ኑሮ መኖር ጀምረናል። ከግብርና ስራ በተጨማሪ የዶሮና ከብት እርባታ እንደዚሁም የንብ ቀፎዎችን ጨምረን እየሰራን ነው። የእህል መጋዘንም ሰርቼ እህል እያከማቸው ዋጋው በተሻለ ጊዜ አውጥቼ ይሸጣለሁ። የተቸገሩ የቀበሌያችን አርሶ አደሮችም ዘር ከኔ ወስደው ዘርተው ተጠቃሚ እንደሆኑ የቻልኩትን እያገዝኩ ነው። እኔም በርትቼ የተነገረኝን ቴክኖሎጂ በመጠቀም በመስራቴ ከእርዳታ ተላቅቄያለሁ። ከነትሮ ያው በርጊን ሲንሳሚ የምግብ ዋስትናችንን ለማረጋገጥ በርትተን እየሰራን ነው። ከበቆሎ የሚገኘውን ተረፈ ምርት ከብቶችን እያደለብን ተጨማሪ ገቢ ማግኘት ጀምረናል። ድሮ ያልነበሩንን ዶሮና ከብቶችም ገዝተናል። አርሶ አደሩ በአንድ ጊዜ ወይም ጠብቆ መሀር ብቻ ወይም በልግ ከሚያደርግ ባሉ እርጥበቶች ያለው የውሃ እርጥበቶችን በመጠቀም ሕይወቱን ከሳር ቤት ወደ ቆርቆሮ፣ ገጠር የነበረውን ወደ ከተማ እያመጣ ያለው ትልቅ ለውጥ ነው ያለው። ይሄ ደግሞ የገባን የማረጋጋት ስራ ከፍተኛ እድል ነው። አሁን ከሌላ አካባቢ እሸት የሚመጣውን እዚህ አቅራቢያ ያለው ከተሞችን እሸት በመኪና እያቀረበበት ሁኔታዎች አሉ። በአርሶ አደሩ ለውጥ ላይ በተጨባጭ የሚታዩ ነገሮች አሉ። ከሳር ቤት ወደ ቆርቆሮ ቤት እየተቀያየረው ያሉ ስራዎች አሉ። ይህን ቀጣይነት ያለው ድጋፍን ይጠይቃል። ጥሩ ለውጦችም አሉ። እንደኛ ወረዳ በዚህ ልክ እየሰራን ነው። በበቆሎ በአጠቃላይ ይገኛል ብለን በሄክታር 65 ኩንታል ነው። እሱ ደግሞ በተደራጀ ሁኔታ ወደ 3 ሚሊዮን ኩንታል አካባቢ ይገኛል ብለን ነው። እንደኛ ወረዳ 26ቱም ቀበሌ ላይ በልግ ላይ 7500 አካባቢ ነው የተዘራው። ይሄ ደግሞ በተደራጀ ሁኔታ ሲነሳ፣ ገባ ፍለጋ ሳይሆን ምርት ባለበት ገባ እየፈለገ ይመጣል። እሱን በተደራጀ ሁኔታ እየሰራን ነው። ይህንን የተጠናከረ ስራ ቀጣይነትም ያለው እንሰራለን ብለን እየሰራናለን ማለት ከተረጅነት ለማውጣት ከወትሮ በተለየ ስራ ልምዳችን ማሻሻል አለብን። ምክንያቱም የሚመጡ እርዳታዎች ምን አክል ክፋት እንዳላቸው የሚመጣው እርዳታው እዚሁ በደንብ ከሰራን ለሌላ አካባቢ ማቅረብ የሚቻሉ ነገሮች አሉ። ማሳያው ገበያ ላይ የቀረቡ ያሉ ነገሮችንም የማጠናከርና ምርትና ምርታማነት የሚያሻሽሉ ግብአቶችን አምና የነበሩ ጉለቶችንም ዘንድሮ የተሻሻለበትና እንደ ሀገርም በቂ ምርት ግብአት ስላቀረበ እስከ ታች ድረስ ማቅረብ ስራ ተሰርቷል። ብዙ የሰሩትን ስራዎች አይተናል። በክላስተር በቆሎ እያመረቱ ነው። በቅድመ በልግና በበልግ ማለት ነው። ቤት ደግሞ እንሄዳለን እያሉኝ ነው። ቤት ሄደን በቆሎ ሼት እንበላለን። ከበቆሎ የሚዘጋጁ ምግቦች አሉ። መጋዘንም አላቸው። እስቲ ቤታቸውን እንሄድና ከእሳቸው ጋር አሁንም ቆይታ እናደርጋለን። እኛም እንግዲህ ወደ ቤታቸው ሄደን ከበቆሎ የሚሰራ ነው ይሄ ዳቦ። እንደገና ደግሞ እሽትም ከጓሯቸው አምጥተው ከነሱ ጋር እንግዲህ እየበላን ነው። እና የዛሬውን ዝግጅታችንንም እንግዲህ እዚሁ ላይ እናጠናቅቃለን። ሰላም ሁኑ።